ኢና ሊላሂ ወኢና ኢለይሂ ራጂኡን። እኛም የአላህ ነን ወደ እርሱም ተመላሽ ነን። ሁሉም ነፍስ እንግዲህ ሞትን ቀማሽ ናት። እጅግ ያሳዝናል። በባቲ ከተማ የአምቡላንስ ሹፌሩን ገድለውታል። ለሁለተኛ ጊዜ ነው ይሄ የተፈጠረው። በዚህ ጉዳይ ላይ እናትና አባት ያስተላለፉት መልእክት አለ። እንዲሁም ደግሞ ምንድን ነው የተፈጠረው? እጅግ ያሳዝ ይህ ለመላው ኢትዮጵያውያን ሙስሊሞች የተላለፈ አስቸኳይ ጥሪ ነው። ሰላም በመስጅድ ውስጥ በግፍ በአሸባሪ አንዲት ኦርቶዶክስ ሃይማኖት ታሸንፋለች። መኖር ይችላል፣ ግን ከቤተ ክርስቲያን ጋራ በተጋዳሚ ወንበር እኩል ተቀምጦ ሊጠራ አይገባም። በኢትዮጵያ ማንኛውም እምነት እታቆ ዞልማ፣ በደልን ተጠንቀቅ። በደል ድርብርብ ጨለማ ነው አሉ ረሱሉ ዐለይሂ ሰላቱ ወሰላም። ህይወት የማረሰው ሰው የሚያከራይ ሰው አጥቼ በወልቸሬ እየገፋው እየሄድኩ እንደዛ አለ ብሎ ሲያቆሙ ነው

ተገድሏል። እጅግ በጣም ያሳዝናል። ከዚህም በፊት አንድ ወንድማችን የአምቡላንስ ሹፌር በቅርብ ማለት ነው አተናል። ድጋሚም እንግዲህ ይህ ወንድማችን በታጣቂ እንደተገደለ እየተነገረ ነው። ከዛም አልፎ ደግሞ የሚያሳፍር መልኩ የሃይማኖት አባት ነኝ የሚሉ እንግዲህ ሙስሊም ላይ ጥላቻቸውን እየዘሩ ያለበት ሁኔታ ነው። ሙስሊም መጤ ነው እና እንግዲህ እኩል መታየት የለበትም ከኦርቶዶክስ ጋር እያሉ ብዙ ነገር ሲቀፋጥሩ ነበር። የተለያዩ ቪዲዮዎች አሉ። እንሻ አላህ እነሱን ቪዲዮዎች እንመለከታለን። ከእናንተ የሚጠበቀው ላይክን እንዲሁም ደግሞ ሰብስክራይብ ያደርጋችሁ ለብዙዎች ተደራሽ አድርጉት። በመጀመሪያ ግን እንግዲህ እኔ ከመግቢያው እንደተመለከታችሁት እኔ የለሁም በድምፅ ያለው ፣ ስለዚህ የባቲውን አቀርብላቸዋለሁ ቅድሚያ ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጂኡን እጅግ ያሳዝናል። እኛም የአላህ ነን፣ ወደ እርሱም ተመላሽ ነን። ይህ በምስሉ ላይ የምታዩት ወጣት እስማኤል ኡመር ይባላል። ባቲ ከተማ አስተዳደር አሽከርካሪ የነበረ ሲሆን ዛሬ መስከረም 28/2018 ዓ.ም ከሰዓታት በኋላ ከባቲ ከተማ ወጣ ብሎ ሊበንቲቻ በሚባል ቦታ በማሽከርከር ላይ እንዳለ ከታጣቂዎች በተተኮሰ ጥይት ተመቶ ህይወቱ ማለፉ ተሰምቷል። ከአሽከርካሪው ጋር ሌሎች ሁለት ሰዎች ሳይገደሉ እንዳልቀረ ተነግሯል። ከዚህም በፊት በከተማዋ በአምቡላንስ ሹፌር የነበረ መሐመድ ሰኢድ የተባለ ወጣት በተመሳሳይ በታጣቂዎች ጋይሮ በተባለ ቦታ ላይ በጥይት እንግዲህ ተመቶ መገደሉ ይታወሳል። ዛሬ ህይወቱ ያለፈው ኢስማኤል የአምቡላንስ ሹፌር እንደነበረ ተገልጿል። ለነፍሱ ጀነት ለቤተሰቦቹ መጽናናት ዓመት እመኛለሁ ይላል እንግዲህ። እጅግ እጅግ ያሳስናል፣ እጅግ እጅግ በጣም ያሳዝናል። ኢና ሊላሂ ወኢና ኢለይሂ ራጂኡን እኛም የአላህ ነን፣ ወደ እርሱም ተመላሽ ነን። ፍትህ ፍትህ ልንጠይቅ ይገባል። የአምቡላንስ ሹፌሮች እያጣናቸው ነው። እንግዲህ ይህ ወንድማችን ከዚህ በፊት የተገደለ ወንድማችንን ጀናዛውን እሱ ነበር ያመጣው። ዛሬ ደግሞ እሱ ወደማይቀረው አኬራ ሂዷል ማለት ነው። ሌሎች ሰዎች አምተዋል። ብዙዎችን ልብ የነካ እንግዲህ የእናትና አባት አስተያየት በዚህ መልኩ እንግዲህ ይቀርበዋል። አባት ልጅን ጎርፍ ላይ እንዳይጥሉት ሂዱና ቦታ ምረጡለት አለ። ከዛ እናት እንደው ምን አላችሁ? የእስማኤል ነገር ምሳ ሰርቼ እየጠበኩት ነበር፣ ሳላየው ሊቀብሩት ነው አለች። አባት ጀናዛውን ሲያይ ሰው አንድ ጥይት ከመታው ይሞታል፣ እንደው በልጅ ሬሳ ላይ ይህ ሁሉ ጥይት ምን ነው አለ። ከሞት ቢተዉት ሬሳ ሚደበድቡት አለ። ኢና ሊላሂ ወኢና ኢለይሂ ራጂኡን። በሱ እናት እና አባት ውስጥ የኔ እናትና አባት ታዩኝ። አላ ጓደኞቼ ወንድሞቼ ያ አብሮን ያደረው አብሮን ያለፈው አብሮን የበላው ጀሰድ በልቡ ተደፍቶ ሲመጣ እግሩን ብቻ አይተን ነፍስያችን መቋቋም አልችል ብሎ ወጣን። ሐቂቃ ሰው ባይናገርም የልቡ ማዘን ገዳይ እና አስገዳይ ፈላህ እንዳይወጣ ያደርጋል። አላህ ይፍረድል ይላል። ኢናሊላሂ ወኢናኢለይሂ ራጂኡን። በጣም ብዙ ቦታ በጥይት እንደመቱት ነው እየተነገረ ያለው ማለት ነው። ጀናዛው ሲታይ ሱብሓናላህ፣ ልብ ይሰብራል። ለማንኛውም እጅግ ያሳዝናል። ለሱ ደግሞ አላህ ማረፊያውን ሰፊ ያድርግለት የጀነተል ፊርደውስ የወፍቀው። ለቤተሰቦቹ በድጋሚ አላህ ሶብርን ይስጣቸው ለማለት እወዳለሁ። በዚህ ጉዳይ ላይ እናንተስ ምን ትላላችሁ? አላህ ይጠብቀን። ለወንድማችን ፍትሕ ልንጠይቅ ይገባል። ወደ ሌላኛው ቪዲዮ አለፍኩላችሁ። አላብዛባችሁ። የተለያዩ የምንማማርበትም ቪዲዮ አሉ፣ በጋራ እንመልከት። መልካም። ይህ ለመላው ኢትዮጵያውያን ሙስሊሞች የተላለፈ አስቸኳይ ጥሪ ነው። ቪዲዮ ለብዙዎች እንዲዳረስ በደንብ ሼርና ኮፒ ሊንክ እያደረጋችሁ ለብዙዎች አዳርሱ። በመካነ ሰላም በመስጅድ ውስጥ በግፍ በአሸባሪው ቡድን የተገደሉ ኢማም፣ ሙዓዚን እንዲሁም ሁለት ወንድሞች ቤተሰቦቻቸውን ለመደገፍ የሸሂዶችን ልጆች ለማሳደግና ለመንከባከብ ግዴታው የሙስሊሙ ማህበረሰብ ስለሆነ የድጋፍ ጥሪ ቀርቦላቸዋል። አካውንትም ተከፍቷል። እዚህ ጋር እንደምትመለከቱት ሁላችሁም በደንብ ተሳተፉ። አላሁ ሱብሓነሁ ወተዓላ ከሰጠን ነገር ላይ ለሸሂድ ቤተሰቦች ለሸሂድ ልጆች የቲምነት ሳይሰማቸው በኩራት እንዲያድጉ እናደርጋቸው። ይህ የመላው ኢትዮጵያውያን ሙስሊሞች ግዴታ ነው። ሁላችሁም አሻራችሁን አሳርፉ፣ ቪዲዮንም ለብዙዎች አዳርሱ። ሰላሙ አሌይኩም ወረሕመቱላሂ ወበረካቱ። አንዲት ባንዲራ ታሸንፋለች፣ ኦርቶዶክስ ሃይማኖት ታሸንፋለች። ሙስሊሙም ሲመጣ ሌላውም ሲመጣ አትግባ አላለችም፣ ተቀብላ አስተናግደዋለች። አሁንም መጥቶ እኮ መኖር ይችላል ግን ከቤተ ክርስቲያን ጋር በተጋዳሚ ወንበር እኩል ተቀምጦ ሊጠራ አይገባም። በኢትዮጵያ ማንኛውም እምነት እንደ እንግድነት መቅበል ሊቀመጥ ይችላል። በእኩል ግን የሃይማኖት ድርጅት የሚባላው መንግስት ያቋቋመዋለ የሃይማኖቶች ህብረት ምና የሚል ነገር ያ መፍረስ አለበት። አስፈላጊ አይደለም። የሃይማኖት ሃይማኖት አንዲት ናት። አንዲት ጥምቀት፣ አንዲት ቤተ ክርስቲያን፣ አንድ እግዚአብሔር ነው። ብዙ እምነት የሚባል ነገር የለም እና በዚህ ላይ እውነት ሁላችን እሱ የሚሉት ሌሎች እንግዶች ናቸው ነው መጻተኞች ናቸው። ረ እንግዲህ አስክብራ እንግዲህ አክብራለሁ ቻለው እንግዲህ ብሄር ብሄረሰብ ትችለዋለ እንደዚህ ነው የአማራ አባቶች የሚያስቡ ሌሎች ሌሎች መሳይነ ክብር አለው እንግዳ አዎ መጤዎች ናቸው። እንደ መጤነታቸው ዝም ብለው መጠው ዝም ብለው መኖር ይችላሉ። በእኛ ላይ ግን መዛት የለባቸውም። ከእኛ ጋር እኩል መፎካከር የለባቸውም። በስብሰባ ነገር ባለቤት አይደሉም ነው የሚሉት። አዎ አንደኛ ጸሎት ላይም እኩል ከኦርቶዶክስ ጋር ማንኛውም እምነት ቁሞ መጸለይ የለበትም። ምክንያቱም አንዲት ቤተክርስቲያን፣ አንዲት ሃይማኖት፣ አንድ እግዚአብሔር ብላ የምትሰብክ ቤተክርስቲያን ከጥጉ ሌላ አድርጎ መገልገል የለም። ይሄ ክልክል ነው። በሆኖ ምክንያቱም

መቀጠል ያለበትም ይሄ ነው። በሰላም ሊኖሩ አለበለዚያ አሁን እነሱ ያዙት እኮ ፕሮቴስታንት ናቸው። መሪው አደውሉባቸው የተረጋጋ እኮ አይደለም። አሁን እኮ አያችሁ ሌሎች ሕይወት የማረሰው የሚያከራይ ሰው አጥቼ በወልቸር እየገፋው እየሄድኩ እንደዛ አለ ብሎ ሲያቆሙ ለደለው ውልቸር ላይ ሆኜ ሲያወኝ ግን ለዚ ነሱ አናከራይም እያሉ የሚመልሱት ነገር እሱ ራሱን አይመስለኝም። የብዙ ሰለምዶችን ታሪክ ሰምቻለው። ተገርም ያለው ተደነቅ ያለው ያስለቀሰኝም ታሪክ አለ። የእህታችን አይሻ አሰላለም ግን ለየት ያለ ዩኒክ የሆነ አሰላለም ነው። እህታችን አይሻ ከአምላካችን አላሁ ስብሓነሁ ተዓላ ዘንድ ተሰጠቻት ነፍስ ንጹህ፣ የምትገርም ነፍስ በቃ ልታርፍበት የምትችለውን ነገር የምትፈልግ ካለችበት ገጠር እንግዲህ በንብርክኳ ሄዳ ከተማ ከከተማ ከከተማ ያንን ስቃይ አልፋ አዲስ አበባ ሆነለችበት ደረጃ የደረሰችው፣ ያቺ አምላክ የሰጣት ንጹህ ነፍስ በቃ የሆነ ነገር ማድረግ አለብሽ ብላ እምትን የምትላትናት የምታዛት ናት። አካል ጉዳተኛ መሆን እንደማያግዳት የታገለች ናት። ነቢያችን መሐመድ አለ ስላት ወሰላም በጣም በርካታ አካል ጉዳተኛ ሰሃቦች ነበሯቸው።

በጣም በርካታ ሰሃቦች አካል ጉዳተኞች ነበሩ። ነቢያችን ዓለይሂ ሰላቱ ወሰላም ለክብር ያደረሷቸው ክብራቸውን ከፍ ያደረጉላቸው የጁለይቢብን ታሪክ ታውቁታላችሁ። ጁለይቢብ በተፈጥሮ ድንክ የሚባለው በዛ ላይ ደግሞ ፊቱ የተጣመመ የነበረ ሰው ነው። ብዙ ሰው ይንቀው፣ በቃ ቦታ ይሰጠውም ነበር። ነቢያችን ዓለይሂ ሰላቱ ወሰላም እንዲከበር በማድረግ ክብር በመስጠት ኦኬ፣ ሚስት ይፈልገው እስከ መዳር የደረሱ የነቢያችን ዓለይሂ ሰላቱ ወሰላም አዕለም ሃዚል ዑማ ቢሐራሚ ወሐላል ያሉት ሙዓዝ ብን ጀበል አንካሳ ነበር ታውቃላቸው። ስብሃናላህ። እና ነቢያችን ዓለይሂ ሰላቱ ወሰላም በጣም ይወዱት ነበረ። ኢብን መስዑድ ራሱ ኢብን መስዑድ አካል ጉዳተኛ ነበረ፣ የቁርአን ወህይ የሚጽፈው ማለት ነው ኦኬ። ሙዓዝ ብን ጀበል ወደ የመን ዳዕዋ እንዲያደርግ ሲላክ እሱ ፈረስ ላይ ሆኖ ነቢያችን ዓለይሂ ሰላቱ ወሰላም መሬት ሁነው ሙዓዝ ብን ጀበልን ይስሙት ነበረ ራሱን ይስሙት ነበረ። ነቢያችን ዐለይሂ ሰላቱ ወሰላም አካል ጉዳተኛ የሆኑ ሷሃቦችን ለክብር ያበቁ ለኡማ ያበቁ ናቸው። እና የአይሻ ሂው ነፍስ የገረመችኝ እንደዚህ ንጹሕ ነፍስ አላህ ሲሰጥ በሰባች ወደ አይሻ ኦርቶዶክስ ነበረች። ከኦርቶዶክስ ወደ ፕሮቴስታንት ሃይማኖት ቀይረች ቀይረችበት ምክንያት በጣም ምክንያታዊና የሚገርም ነው። ከፕሮቴስታንትም ወደ ሙስሊም የመጣችበትም የሚገርም ትውልድን የሚያስተምር ትውልድን የሚያድን ነው። ኦኬ እና አብዛኛው የገጠር ማህበረሰብ አብዛኛው ሰው ኦርቶዶክስ ነው፣ ፕሮቴስታንቱ ነው። ፈጣሪ አንድ እንደሆነ ነው የሚያውቀው እንጂ በኦርቶዶክስና በፕሮቴስታንት ቤት ሶስት አማረት የሶስት ፈጣሪ ሶስት እንደሚባል አያውቁ እንደ አንቱ አንዱ ፈጣሪ አንተ አንድ ፈጣሪ አንተ አንድ ጊዜር ነው የሚለው እንጂ በኦርቶዶክስና በፕሮቴስታንት ቤት ሶስት እንደሚባል አያውቁ እና የነበረችበት ቤተክርስቲያናት እህታችን አይሻ የነበረችበት ቤተክርስቲያናት አንድ ፈጣሪ የሚባል ነበር የሚመስላት እንጂ ሶስት የሚባል የስላሴ የሚባለው ነገር አታቅም ነበር። ያን ነገር ስታቅ ነው ነፍሷ ልታርፍበት ወደምትችላት የመራቻትና የምትገርም ነፍስ ናት ያለች እህታችን አይሻ አላህ ይጠብቅሽ፣ ትልቅ ደረጃ ላይ አድርስሽ። ነው ምለው ሚንበር ቲዩብ ባቀረቧት እያልኩኝ በጣም ጓጓ ነበረ። አቅርቧት አይቼ በጣም ደስ ያለኝ ሚንበር ቲዩብ አላህ ይጨምርላችሁ፣ ባረካላሁ ፊኩም ለማለት ወዳለሁኝ። እናታችን አሸንፎ ፎሎ አድርጓት፣ ስራዋን አበረታቷት፣ ስራዋን ግዟት፣ ያኔ ትሸጣለች፣ እንሻለ ትልቅ ደረጃ ትደርሻለች። ወይ ደግሞ ተስፋ አድርጋለሁኝ። ኢታቁ ዙልማ፣ በደልን ተጠንቀቅ፣ በደል ድርብርብ ጨለማማሩን ረሱሉ ዓለይሂ ሰላት

ሰው እንዳታለቅስ፣ የሰው እምባ አደጋ ነው። ወላሂ ተበዳይ እምባው ከባድ ነው። ተበዳይ እጁን ካነሳ አላህ ዘንድ ተቀባይነት አለ። ዳዕወቱ ልመዝሉሚ ሙስተጃበቱ፣ የተበዳይ ድዋ ሙስተጃብ ነው። ወኢንካነ ፋጅረን፣ ፋጅር እንኳን ቢሆን ተብሏል። ሙስሊሙስ፣ የሚሰግደውስ የአላህ ባሪያ የሆኖስ፣ በድለኸው አስለቅሰው፣ ክብሩን አዋርድኸው፣ ደሙን አፍሰኸው፣ እንዴት ታዳ ዝም ባላሉ ትላለን።